እግዚአብሔር ሲዘጋ ትክክል ነው። ሲከፍት ብቻ አይደለም። እግዚአብሔር ሲሰጣችሁ ብቻ አይደለም፣ ሲከለክላችሁ ልክ ነው። ብራዘር ሴጣን ቢዘጋው በኢየሱስም ታስከፍታል። እግዚአብሔር ከዘጋው ግን ምን አርገ ትከፍተዋል? አትከፍተውም። በጾም በጸሎት አትከፍተውም። ከዘጋው ዘጋው። በምን ቋንቋ እግዚአብሔርን እሟገተው ዘንድ ቃላት እመርጥ ዘንድ እንዴት እችላለሁ? ጻዲቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ምን ጋኔ ተላለፍ ነው? የትኛውን ጉዳይ ነው ያጎደልኩብ? ለምንድን ነው በደዚህ አይነት ሁኔታ በደዚህ አይነት ቅርቃርና ጨለማ ውስጥ ልትከተኝ የፈለግከው? የሆነ ነገር እያመለጣችሁ እንዳይመስላችሁ። ከሆነ ነገር እግዚአብሔር እያስመለጣችሁ ነው፣ እየቀረባችሁ አይደለም። አንድ ቀን ግን ይላል አታኘ እኔን ለመርዳት በምድር ላይ እንደሚቆመው ቃል ሕይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። እግዚአብሔር ቁጭ በል ሲለው እግዚአብሔርን ሰምቶ የተቀመጠ ሰው በረከት አምልጦ ታያቅም ከውድቀትና ከርግማን፣ ከማጣትና ከለቅሶ አምልጦ እንጂ። የዛሬ መልእክታችን ዋና ሀሳብ እግዚአብሔር ትክክል ነው የሚል ይሆናል። ሰው በሕይወቱ ብዙ ነገሮች ይገጥሙታል። ማግኘት፣ ማጣት፣ ከፍታ፣ ዝቅታ መወደድና መጠላት ብቸኝነትም ሆነ በሰው መካከል መሆን በሰዎች ህይወት ውስጥ የማይቀሩ ሀቆች ናቸው በተለይ በህይወታችን ለሚሆንብን ላልጠበቅነው ላልተዘጋጀንበት ለማናቀው ዋነኛ ነገር ከመፍትሄው ይልቅ ነገሩ በእኛ ህይወት የሆነበትን ምክንያት ማወቅ የብዙዎቻችን ፍላጎትና ጉጉት እንደሆነ አስባል በዚህ ቦታ የምትመለከቱት ይህን ቃል የተናገረው ኢዮብ ነው ኢዮብን በተደጋጋሚ ጊዜ የኢዮብን መጽሐፍ ስታነቡ የምትመለከቱት ነገር ምንድነው ኢዮብ በምስራቅ ይኖሩ ከነበሩ ሁሉ ሰዎች እጅግ ባለጸጋ የነበረ ሰው ነበረ የሚቆጠሩ 33 ሺህ ንብረቶች የነበሩ ሰው ነበረ እጅግ ባለጸጋ እጅግ የተከበረ ሰው እንደነበር ታውቃላችሁ አንደኛ የእግዚአብሔር መብራት በእኔ ላይ ይበራ በነበረ ጊዜ ልጆቼ በዙሪያዬ በነበሩ ጊዜ እግዚአብሔርም ድንኳኔን ይጋርድ ነበረ ብሎ ይናገርና ከምን አይነት የህይወት ከፍታ ላይ ይኖር እንደነበረ ስታዩ መንገዴ በቅቤ ይታጠብ ነበር እንደ ድንጋይ የሆነ ነገር ዘይት ያፈስልኝ ነበር። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር ይሉ ነበረ። እኔ ለውር አይ ለአንካሳ ምግር፣ ለድሃም እናትና አባት ነበርኩኝ። ባል የሞተባትን እልል ላሰኛት ነበረ። ንጉሥ በሠራዊቱ መሃል እንደሚኖር ያኖረኝ ነበር። ከአፌ ቃል በኋላ ማንም አንዳች አይጨምርም ነበር። እንደዚሁም የአፌን ቃል ንግግሬን የጢብን ዝናብ እንደሚሹ ይሹ ነበር። አፋቸውን ከፍተው እኔ የምናገረውን ነገር ለመስማት ይጠብቁ ነበር ብሎ ኢዮብ ይናገራል። ና የሚቆጠሩ 33ሺ ንብረቶች የነበሩት ሰው ነበረ። ለዚኛውም ለዛኛውም ለፍየሉም ለግመሉም እረኛ መድቦ አይችልም። ከዚህ የተነሳ የእግዚአብሔር መብራት ድንኳኑን ይጋርድ ነበረ። የኢዮብ የሆነውን ነገር በጠቅላላ እግዚአብሔር ፕሮቴክት ያደርግለት ነበር። እግዚአብሔር ይጠብቅለት ነበረ። በመካከል መጽሐፉን እያነበባችሁ ስትሄዱ ድንገት ባልታሰብና ባልተገመተው ሁኔታ ኢዮብ ባልተዘጋጀበትና ምክንያቱም ምን እንደሆነ ባላወቀበት ሁኔታ የገጠመው ነገር ደግሞ አሁን ከነገርኳችሁ ፍጹም በሌላ ጽንፍ ተቃራኒ ሲሆን ታገኛላችሁ። ወዳጆቼ ይሄ የዮብ መጽሐፍ ሰላሳዎቹ ምዕራፎች ኢዮብ የደረሰበት ውድቀት የገባበት እንደዚህ ድንጋጤ የመጣበትን ጨለማ ሙግታቸው ምክንያቱ አንተነ ሰው ከምንም ከዜሮ ተነስቶ እንደዚህ አይነት የህይወት ስንክሳር ውስጥ አይገባም፣ አንድ ያረከው ነገር ቢኖር ነው። ምክንያቱም ዝም ብሎ ሰው እንዴት እንደዚህ አይነት ነገር ሊያጋጥመው ይችላል? ኢዮብ ደግሞ በአንድ በኩል ይላል ተውኝ ባካችሁ፣ እኔ የማቀው ነገር የለም። እንደምታቁት መጽሐፉ ራሱ ኢዮብ እጅግ ጻድቅ ሰው እንደነበረ መሥዋዕት እንኳን እንደማያጓድል ለልጆቹ እንኳን መሥዋዕት ያቀርብ እንደነበረ ራሱን በእግዚአብሔር ፊት ያቀርብ እንደነበር መጽሐፉ ይናገራል። እና ይሄ ሰው ሳይዘጋጅ ድንገት ሰውነቱን በገል እስከ ማከክ፣ ሀብት ንብረቱን እስከ ማጣት፣ ልጆቹን በሚገርም ፍጥነት በአንድ ጀንበር እስከ ማጣት፣ ጨለማ እስከሚወርሰው ሰው ድረስ ሲደርስ ታያላል። በምን ቋንቋ እግዚአብሔርን እሟገተው ዘንድ ቃላት እመርጥ ዘንድ እንዴት እችላለሁ? ጻዲቅ እንኳን ብሆን ልመልስለት የምችለው ነገር የለኝም። ይሄ ሆነብኝ ብዬ ማን ለእግዚአብሔር የመጥሪያ ካርድ ሊሰጠው ይችላል? የመጥሪያ ወረቀት ተከሳሃል ብሎ ሊለው የሚችለው ማን ነው? እግዚአብሔርን ጥፋት አጥፍተሃል ና ብሎ መጥሪያ ሊሰጠው የሚችል ሰው ማን ነው ብሎ ይናገር? የትኛው ወንድ፣ የትኛው ጀግና፣ የትኛው ንጉሥ ነው ለእግዚአብሔር መጥሪያ ሊሰጠው የሚችለው? ጻዲቅ እንኳን ብሆን ልመልስለት የምችለው አንዳች ነገር የለኝም። ዳኛዬን ምሕረት ከመለመን ውጪ ምንም ላደርግ የምችለው ነገር የለኝም። እባካችሁ ተውኝ እያለ ከነበልዳዶስ ከነኤልፋዝ ጋር ይነጋገራል። ድንገት እንደዚህ አይነት መዓት ሲያመጣብኝ ምንድን ያጎደልኩብህ እኔ፣ እናንተ ያልተግባባ ነው? ምኑጋ ነው? ምኑጋ ነው? የተላለፍ ነው? የትኛውን ጉዳይ ነው ያጎደልኩብህ? ለምንድን ነው በንደዚህ አይነት ሁኔታ በንደዚህ አይነት ቅርቃርና ጨለማ ውስጥ ልትከተኝ የፈለግከው ብዬ እግዚአብሔርን ብጠይቀው በየትኛው ቃላት በየትኛው ቋንቋ ልከራከረው እችላለሁ? ጻድቅ እንኳን በሆን አንተ ስህተት ልለው አልችልም። እኔ ስህተት እንኳን ባልሆን እግዚአብሔርን አንተ ተሳስተሃል ብዬ ልለው አልችልም እና እንዶም እንደዚህ ይላል፣ ወዳጆቼ ይላል አንድ ቀን ግን ይላል አታኜ እኔን ለመርዳት በምድር ላይ እንደሚቆም አውቃለሁ። ህይወቴ እንደዚህ ሆኖ እንደማበቃ አውቃለሁ። ጠላቶቼ ደስ አይበላችሁ፣ ውድቀቴን ያያችሁ ሰዎች ደስ እንዳይላችሁ። እኔን ለመርዳት በምድር ላይ እንደሚቆም፣ ሊያግዘኝ ቀና ሊያደርገኝ፣ እምባዬን ሊያብስ፣ ቆሻሻዬን ሊያራግፍ፣ ታሪኬን ሊቀይር አንድ ቀን በምድር ላይ እንደሚቆም አውቃለሁ ይላል። ልጆቼ የሞቱት ሞቶ አይደለም ሀብቴ የጠፋው አምላክ ገፍቶ አይደለም። አምላክ ሕያው ነው፣ በዙፋኑ ላይ ነው። ያያል፣ ይሰማል፣ ይመለከታል። በርግጥ የሆነብኝ ነገር ሲሆንብኝ ምክንያቱን አልነገረኝም። ከምን ተነስቶ እንደዚህ አይነት ሁኔታ ውስጥ እንደከተተኝ እሱ ነው የሚያውቀው፣ እኔ አላውቅም። እኔ ለሆነብኝ ነገር ምክንያቱን ባላውቅም ለም ስለማመልከው አምላክን በደንብ አውቃለሁ። የዘላለም አምላክ ነው። እኔን ለመርዳት በምድር ላይ እንደሚቆም አዳኝ ሕያው እንደሆነ አውቃለሁ መንገዴን ዘጋው፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ተስፋዬን እንደ ዛፍ ነቀለው፣ ወዳጆቼን፣ ጓደኞቼና ዘመዶቼን ከኔ አራቃቸው። የቤቴ ሰራተኞች በቁልምጫ ቃል ስጠራቸው አቤት አይሉኝም፣ ሕፃናቶች ይሳለቁብኛል። የሆነበት የገባበትን ጉድጓድ የገባበትን ጨለማ የገባበትን አዘቅት ኢዮብ በምን መልኩ ነው ዲፋይን የምታደርገው ስትሉት እንደዚህ ነው የሚለው፣ መንገዴን ዘጋው ይላል፣ ክብሬን ገፈፈው፣ ሀብቴን አጠፋው፣ ሰውነቴን አፈራረሰው፣ እንደ ብርቱ ጠላት ቆጠረኝ። ዛፍ እንደሚነቀል እንደዛ ተስፋዬ ተስፋዬን ነጠለው ነቀለው። ተስፋዬ ሰዎችን፣ ወዳጆች፣ ጓደኞች ከኔ አራቃቸው። ሕፃናት ልጆች ይሳለቁብኛል። ሰራተኞቼ በቁሉ ምጫ ቃል ስጠራቸው አቤት አይሉ ማለት ትናንትና መንገዴ በቅቤ ይታጠብ ነበር እንዳላለ ዛሬ ግን መንገዴ ዘጋው መንገድ ብራዘር ሰይጣን ቢዘጋው በኢየሱስ ስም ታስከፍታል። እግዚአብሔር ከዘጋው ግን ምን አርገ ተከፍተዋል። አትከፍተውም፣ በጾም በጸሎት አትከፍተውም። ከዘጋው ዘጋው። እንዴት ያለ ጉዳይ ነው! ጻድቅ ሰው ነበር፣ እግዚአብሔር የሚፈራ ሰው ነበር፣ መስዋዕቱን የሚሰዋ ሰው ነበር ብሎ እንደ ብርቱ ጠላት ቆጠረኝ። ይገርም ነው ይሄ ነገር። አብሮ ይሄዳል ወይ ይስማማል ወይ? ሰው እግዚአብሔርን እየፈራ በጽድቅ እየኖረ መስዋዕቱን እያቀረበ እንዴት መንገዱ ይዘጋል? ሰውነቱ ይጠፋል። እንደዛውም እንደዚህ ነው የሚለው ተስፋዬ ነቀለው ነው ሚሴ የአፌን እስትንፋስ ሽታዬን ተጸየፈችው። የመጨረሻ ውድቀት ውስጥ፣ የመጨረሻ ንቀት ውስጥ ከተተይ ወዳጆቼ፣ ያንን ክብር ያንን ግርማ የተለማመደ ሰው መንገዴ በቅቤ ይታጠብ ነበር። አዳኘ ግን አለ መንገዴን ቢዘጋ ክብሬን ቢገፈፍ ሀብቴን ቢጠፋ ተስፋዬን ቢነቀር ሰውነቴን ቢፈራርስ ሰዎች የአፌን ሽታ ቢጸየፉም እኔ ስለ እግዚአብሔር ያለኝን ትርጉም አልቀየርኩም። ሲዘጋባችሁ ሲከለክላችሁ፣ ሲዘገይባችሁ ምክንያት አለው። እግዚአብሔር ትክክል ነው። ለመሰለ ሰጥቶ ብቻ አይደለም ተቀብሎም ስለሚባረክ፣ ከፍቶ ብቻ አይደለም ዘግቶም ስለሚሰራ፣ እግዚአብሔር አውጥቶ ብቻ አይደለም አስገብቶም

አንድ መቶ ሀያ ዓመት ኖረ። ሰባት ወንዶችና ሶስት ሴቶች ልጆች ተወለዱለት። በዓለም ላይ የኢዮብን ሴቶች ልጆች የመሰለ ቆንጆ አልነበረም። እግዚአብሔርም የኢዮብን መጨረሻ ከመጀመሪያው ይልቅ ባረከው ይላል። ይሄ የሚገርም ነው። ከዚህ ነገር በኋላ ከመንገዱ መዘጋት፣ ከተስፋው መነቀል፣ ከሰዎች ከሱ ከመራቃቸው በኋላ ሀብቱ መጥፋት ከክብሩ መገፈፍ በኋላ አንድ መቶ ሀያ ዓመት ኖረ። ይገርማችኋል። ያው ነግራችኋለሁ። ከዚህ ነገር በኋላ አሁን ካላችሁበት ነገር በኋላ ገና ረዥም ዘመን ትኖራላችሁ። የዘጋው ለተሻለ ነገር ነው። የዘጋው ለቆንጆ ነገር ነው። የከለከላችሁ ቢዩቲፉል የሆነ ነገር ከፊት ለፊታችሁ ስላለ ነው። አበሻ እንኳን ሲተርት እንደዚህ ይላል፣ ሳይደግስ አይጣላም ይላል። ሳይደግስ በሩን አይዘጋውም። ሳይደግስ ነገራችሁን አይይዘውም። ሳይደግስ አይከለክላችሁም። የሆነ ነገር ደግሷል። ክብር ደግሷል። ሹመት ደግሷል። ከፍታ ደግሷል። ቅባት ደግሷል። ዓለምን መዞር ደግሷል።

መጽሐፍ ሲናገር አንድ የቀን ጎዶሎ የገጠመው ሰው ከኢየሩሳሌም ወደ ኢያሪኮ ሲሄድ ወንበዴዎች እጅ ገባ፣ ወደቀ። በሞትና በሕይወት መካከል ትተውት ሄዱ። ካህኑ መጣ ትቶ ሄደ። ሌዋዊ መጣ ትቶ ሄደ። የሚገርም ነው። በዘር በሃይማኖት የሚያውቁት ሊረዱት የሚገባቸው ሰዎች ትተው ሄዱ። እንደ ወደቀ የሚቀር መስሎት ነበር። መጽሐፍ ግን ሲናገር ሌላ መጣ ይላል። የመጣው ደግሞ ከንፈር የሚመጥ ሳይሆን ቅባት የያዘ ከውለታማ ይነሳ ታቁታላቸው ይህን ቃል አህያው ላይ ያስቀመጠው፣ ቁስሩ ላይ ዘይት አፈሰሰለት፣ ገስታውስጥ ከፈለለት። ወዳ ወዳጆች እመኑኝ ያመለጣችሁ ዕድል የተበላሸ ጉዳይ ቢኖር፣ ከዚህ በኋላ ግን የሚመጣው ከዝ ትላንትና የሚበልጥ የከበረ ያማረ የሚደንቅ ነው። ባለቀ ሰዓት፣ በመጨረሻዎቹ የዕድሜ እርከን ውስጥ ሆና ሳራን እግዚአብሔር እንዳሰባት መጽሐፍ እንደሚናገር እግዚአብሔርም ከዚህ ነገር በኋላ ሳራን አሰባት፣ ለአብርሃም እንደተናገረ ወንድ ልጅን ሰጠው ተብሎ እንደተጻፈ እግዚአብሔር ያስባችኋል፣ ወንድ ልጅን ይሰጣችኋል። አሚን በሉ። በደንብ አርጋችሁ እያመለጣችሁ ሳይሆን እያስመለጣችሁ ስለሆነ ትክክል ነው። የሆነ ነገር እያመለጣችሁ እንዳይመስላችሁ፣ ከሆነ ነገር እግዚአብሔር እያስመለጣችሁ ነው። እየቀረባችሁ አይደለም ውጤት እያመለጣችሁ በረከት እያመለጣችሁ ምንም ነገር እያመለጣችሁ አለም እናንተ እንደውም አይናችሁ ከእንባ ልባችሁ ከስብራት ከውድቀትና ከአፍረት ከማጠብቁት ካላሰባችሁት ጉዳት እያመለጣችሁ ነው፣ እያስመለጣችሁ ነው እግዚአብሔር። ወዳጆቼ ሰው ከእግዚአብሔር ጋር ቆሞ ከሚሮጥ ሰው ይልቅ ይቀድማል። ሰው ከእግዚአብሔር ጋር ተቀምጦ ከፈጠነ ሰው ይልቅ ድል ያደርጋል። አትላላጡ፣ አትጋጋጡ። የተዘጋውን ለማስከፈት የሄደውን ለመመለስ እንደውም መጽሐፍ ሲናገር እንደዚህ አለ፣ ወዳጆቼን፣ ጓደኞቼን፣ ዘመዶቼን ከኔ ያራቃቸው አለ። እነዚህ አይነት ፌክ ሰዎች፣ አስመሳይ ሰዎች ሲኖራችሁ ስብር ቅንጥስ የሚሉ ስታጡ ደግሞ በዛው ጥፍ የሚሉ ሰዎች እነማን እንደሆኑ፣ ሪል ሰዎች፣ ጄኒዩን ሰዎች እነማን እንደሆኑ ሊያቅ ሲፈልግ እግዚአብሔር ሲከፈትላችሁ የተሰበሰቡ ሲዘጋባችሁ ሲበተኑ፣ ያኔ አይናችሁ ይከፈታል። ያኔ ማስተዋል ትጀምራላችሁ። ለካ አካባቢን የከበበኝ አስመሳይ ነበር።

ባይዘጋ ቢኖረው እውነተኛና ውሸተኛ አስመሳይና ሀቀኛውን መለየት አልችልም ነበር። ለጥቅማችሁ ነው እግዚአብሔር የሚዘጋው የሚዘገየው የሚከለክላችሁን ሄ ነው። አባብላታለሁ ወደ ምድረ በዳ ወስዳታለሁ፣ በዛም የልቤ ለልቦ አናገራለሁ እንዳለ የሚያባብል ወደ ምድረ በዳ የሚወስድ መሰለ የልቡን ለልብህ እንዲነግር ኳይት ታይም ያስፈልጋል። የዝምታ ጊዜ፣ የጸጥታ ጊዜ። ከግርግሩ መውጣት አለብህ፣ ከጭቅጭቁ መውጣት አለብህ። ስልክህን 24 ሰዓት እስኪ ግል ድረስ ከሚያስጮኹ ሰዎች መውጣት አለብህ እና ይዘጋውና ሰዎቹን ከህይወት ላይ ይዘጋቸዋል። ሄሎ ጨዋታው፣ ቀልዱ፣ ብዙ ነገሩ ተመችቶሃል። ስለዚህ እግዚአብሔር አምላክ ዘግቶ፣ ዘግይቶ፣ ከልክሎ፣ ወስዶ እግዚአብሔር አምላክ በጠበቀው ሰዓት ሳይሆን በራሱ ጊዜ ህይወትን ሊያስገርመው ደግማው ይገርመሃል። የሆኑ ሰዎች ከህይወት እዮም እንደዚያ

እንጨት የሰደደበት ሰው ላይ ሊጸልይ የሚችለው ትህትና ጸጋ ልብሱ ሲሆን ብቻ ለበዳዮች መጸለይ እስክትችል ድረስ በልመናችሁ መሰማት ብቻ ሳይሆን በመንገዳችሁ መዘጋት በተስፋችሁ መነቀል በክብራችሁ መገፈፍ በሀብታችሁ መጥፋት ሰዎች ከእናንተ በመራቅ የወዳጅ ዘመዶቻችሁን ጀርባ በማየት እግዚአብሔር ሰርቶ ሊሰራባችሁ ነው የከለከላችሁ የዘገየባችሁ ነክቶ ሌሎችን በእኛ በኩል ሊነካስ ነው የሚፈልግ